በመጨረሻም እንደተፈራው ጄኔራሉ ኤርትራ ላይ ጦርነት አውጀዋል። የሱዳን ፈጥኖ ደራሽ ኃይል አዛዥ ጄኔራል መሐመድ አምድ አልዳግሎ ወይም ሄሚቲ እሳት ለብሰው ሳትም ጎርሰው የጦርነት አዋጅ አስመራ ላይ አሰምተዋል። ጌታቸው ረዳና ሬድዋን ሁሴን ከፖርት ሱዳን በተመለሱ ማግስት ጄኔራሉ ኤርትራን እንደሚያጠቁ ዝተዋል። ኢትዮጵያን የውጭ ኃይሎች ቅጥረኛ ሲሉ የዘለፉት ኢሳያስ የእሳቸው ጦር ግን በሱዳን ጦርነት ውስጥ እጅና እግሩን አስገብቶ እየተዋጋ መሆኑ መታወቁ ዓይናቸው ውስጥ ያለውን ግንድ ትተው የሰው ዓይን ውስጥ ያለውን ጉድፍ የሚያጠሩ አስብሏቸዋል። ቀዳሚው ዘገባችን ነው፣ በዝርዝር እናስደምጣችኋለን። ራሱን ከዋናው ሲኖዶስ ያገለለው የትግራይ ቤተ ክህነት ሌላ ጉድ አሰምቷል። ቤተ ክህነቱ ከቀናት በፊት ቅዱስ ሲኖዶሱ ያስተላለፈውን ትዕዛዝ ተቃውሞ መግለጫ አውጥቷል። ሲኖዶሱ የትግራይን ግዛታዊ አንድነት ጥሷል ሲልም ከሷል። የሲነዶሱን ውሳኔ ግርግር የሚፈጥር ያለው ሲሆን ለትግራይ ሰራዊትም አደገኛ ጥሪ አቅርቧል። አቡነ አብርሃም ከአማራ ብልጽግና ፓርቲ አመራሮች ጋር በመሆን አስመራ በማቅናት የትግራይን ሕዝብ እንዴት ተባብረው ማጥፋት እንዳለባቸው ከኤርትራ መንግስት ጋር ቃል ኪዳን አድርገዋል የሚል ጉድም አሰምቷል። እንመለስበታለን። በድንበር ላይ ድንገተኛ ጥቃት ተፈጸመ። ጥቃቱን ተከትሎ ሁለት ፖሊሶችን ጨምሮ ንጹሐን ተገድለዋል። እንመለስበታለን። ጥናስትለን ውድ የአንድ አፍታ ሚዲያ ሰዓትን በያላችሁበት የዓለም ዳርቻ የደረሳችሁ ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዛችን ነው። በመጨረሻም እንደተፈራው ጀኔራሉ ኤርትራ ላይ ጦርነት አውጀዋል። የሱዳን ፈጥኖ ድራሽ ኃይል አዛዥ ጄኔራል መሐመድ አምድ አል ዳግሎ ወይም ሄሚቲ እሳት ለብሰው እሳትም ጎርሰው የጦርነት አዋጅ አስመራ ላይ አሰምተዋል። ጌታቸው ረዳና ሬድዋን ሁሴን ከፖርት ሱዳን በተመለሱ ማግስት ጄኔራሉ ኤርትራን እንደሚያጠቁ ዝተዋል። ኢትዮጵያን የውጭ ኃይሎች ቅጥረኛ ሲሉ የዘለፉት ኢሳያስ የእሳቸው ጦር ግን በሱዳን ጦርነት ውስጥ እጅና እግሩን አስገብቶ እየተዋጋ መሆኑ መታወቁ ዓይናቸው ውስጥ ያለውን ግንድ ትተው የሰው ዓይን ውስጥ ያለውን ጉድፍ የሚያጠሩ አስብሏቸዋል። በቀጠናው በሚፈነዱ ጦርነቶች የማይታጡ የሚያወጡት ኢሳያስ አፈወርቂ በጦርነቱ እጃቸውን የሚያስገቡበት ነገር በመጨረሻ መዘዝ አምጥቶባቸዋል። በቀጠናው ባሉ ግጭቶች እጅ ማስገባትን እንደ ፖሊሲ የሚከተሉት አቶ ኢሳያስ በመጨረሻም ጉድ ሆነዋል። በቀጠለው የሱዳን ጦርነት እየተሳተፉ ያሉት የሻዌው መሪ ከጄኔራል ሄሚቲ በኩል ግልጽ ጦርነት ታውጆባቸዋል። ጄኔራሉ ኤርትራን እንፋረዳታለን ሲሉ አዲስ በለቀቁት ቪዲዮ ላይ ዝተዋል። ኢሳያስ አፈወርቂ በሱዳን የውስጥ ጉዳይ በመግባት ቀጥታ የጦርነት ተሳታፊ በመሆን ከፍተኛ ጉዳት አድርሷል። ይህንን ጉዳይ በቸልታ እንመለከተውም አቅማችንን ሁሉ አስተባብረን ኤርትራ ላይ የአጸፋ እርምጃን እንወስዳለን ሲሉ ነው ጄኔራሉ የዛቱት። ጄኔራሉ አክለውም ይህ ጦርነት የሱዳናውያን ብቻ አይደለም፣ ኤርትራና ግብፅ ጣልቃ ገብተው እየተዋጉን ነው ካሉ በኋላ ኢትዮጵያውያን ሳይቀር እየወጉን ነው ብለዋል። ጄኔራሉ ኢትዮጵያውያን እየወጉን ነው ሲሉ በሱዳን ያል ቡርሃንን ጦር ወግ ነው እየተዋጉ ያሉትን የህወሓት ታጣቂዎችን ማለታቸው እንደሆነ ተነግሯል። ረጅሙ የውጭ ኃይሎች እጅ የሱዳንን ጦርነት አወሳስቦታል። አንዳንድ ሀገሮች የሱዳንን ግጭት የሚያባብሱት ከራሳቸው የፖለቲካ ፍላጎት በመነሳት እንደሆነ የሚጠቁሙት የፖለቲካ ተንታኞች የግብፅን ፍላጎት ምሳሌ በማድረግ ጉዳዩን አስረድተዋል። ሱዳን በሸቀጣሸቀጥ ወይም በብዙ የፍጆታ እቃዎች ራሷን የቻለች ሀገር ነበረች። እኔ ባለኝ መረጃ ግን ግብጾቹ ለሱዳን ጦር አጋዥ ነን ብለው በሚያደርሱት የአየር ድብደባ ፋብሪካዎችን ሆን ብለው እያወደሙ ነው። ለሱዳን ያሰቡ ይምሰሉ እንጂ ሱዳን ለረጅም ጊዜ እንድትኮታኮት ነው ግብጾቹ ፍላጎታቸው የአባይ ውሃ ተጋሪያቸውን ለማዳከም በማሰብ ብቻ ሳይሆን ግብጾቹ ሀላይብ ትሪያንግል በሚባል የድንበር ግዛት ከሱዳን ጋር ሲወዛገቡ የቆዩ ናቸው። በሌላ በኩል ግብጾቹ እንደ ማህበረሰብ የሱዳንን የሆነ ነገር ሁሉ ህዝቡን ጭምር ዝቅ አድርገው የመመልከትና ዘረኝነት የተሞላ ስሜት አላቸው በማለት የገለጹ ሲሆን፣ ይህ ሁሉ ፍላጎት ያላቸው አገሮች በሱዳን ጦርነት እጃቸውን በማስገባታቸው ቀውሱን ማስቆም ከባድ እንደሚሆን ነው የ ተገመቱት አምኒስቲ ኢንተርናሽናል የሱዳን ጦርነት ያወሳሰበውና እንዳይቆም እያደረገ ያለው የተባበሩት አረብ ኤምሬትስ ለሱዳን ፈጥኖ ደራሽ ኃይል የምታስታጥቀው ዘመናዊ መሳሪያ እንደሆነ በሪፖርቱ ይፋ ማድረጉ ትልቅ ትኩረት ስቧል። ከሞርታር የሚተልቅ ነገር ግን ከመድፋነስ የሚል 810 ኪሎ ግራም የሚመዝንና ወደ 9 ኪሎ ሜትር የሚወነጨፍ እንቡል ላይ የሚተኩሰውን ቻይና ሰራሽ ሃውዚር የተባለ መሳሪያ የተባበሩት አረምሬትስ ለቡድኑ አቅርባለች የሚለው ሪፖርቱ በቪዲዮና በፎቶግራፍ ምስሎች በማስደገፍ ያለም መነጋገር ያድርጎታል። የሱዳን ፈጥኖ ደራሽ ኃይል በዳርፉርና በካርቱም ግዛቶች ይህንኑ መሳሪያ መጠቀሙን አረጋግጫለሁ የሚለው አሚኒስት መሳሪያውን ከቻይና ገዝታ ያቀረበችው ደግሞ የተባበሩት አረምሬትስ ናት ይላል ራሱን ከዋናው ሲኖዶስ ያገለለው የትግራይ ቤተ ክህነት ሌላ ጉድ አሰምቷል ቤተ ክህነቱ ከቀናት በፊት ቅዱስ ሲኖዶስ ያስተላለፈውን ትእዛዝ ተቃውሞ መግለጫ አውጥቷል ሲኖዶሱ የትግራይን ግዛታዊ አንድነት ተሷል ሲልም ከሷል የሲኖዶሱን ውሳኔ ግርግር የሚፈጥር ያለው ሲሆን ለትግራይ ሰራዊትም አደገኛ ጥሪ አቅርበዋል። አቡነ አብርሃም ከአማራ ብልጽግና ፓርቲ አመራሮች ጋር አስመራ በማቅናት የትግራይን ሕዝብ እንዴት ተባብረው ማጥፋት እንዳለባቸው ከአስመራ መንግስት ጋር ቃል ኪዳን አድርገዋል የሚል ጉድም አሰምቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሲኖዶስ በትግራይ ክልል ደቡባዊ ዞን የማይጨው ሀገረ ስብከት ሲተዳደሩ የነበሩ ስድስት ወረዳዎች በልዩ አደረጃጀት ራሳቸውን ችለው አንድ ሀገረ ስብከት ሆነው እንዲተዳደሩ ማድረጉ ከትግራይ ክልል ኦርቶዶክስ አባቶች በኩል ተቃውሞ ቀርቦበታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ከግንቦት 6 እስከ 20 ቀን 2017 ዓ.ም ድረስ ባካሄደው ጉባኤ በደቡባዊ ትግራይ ዞን የሚተዳደሩ ስድስት ወረዳዎች ማለትም የአላማጣ ከተማ አላማጣም፣ የኮረም ከተማ ኦፍላም፣ ባታም፣ ጨርጨር ራሳቸውን ችለው ሀገረ ስብከት እንዲቋቋምላቸው ውሳኔ አሳልፏል ሲል የትግራይ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጽሕፈት ቤት ግንቦት 4 ቀን 2017 ዓ ም ባወጣው መግለጫ አስታውቋል። ሀገረ ስብከቱ የሚቋቋመው መንግስት ዞን አድርጎ ሲያዋቅር መሆኑ እየታወቀ በጉባኤው ላይ አጀንዳ ተደርጎ እንዲያዝ በማድረግ እና ከሚመለከተው የመንግስት አካል ጋር ተረዳርተናል የሚል አሳሳች መረጃ በማቅረብ እንዲወሰን ተደርጓል ብሏል። መግለጫው በጉባኤው ላይ የተላለፈው ውሳኔ ትክክለኛ አይደለም፣ ችግር ይፈጥርብናል የሚል ተቃውሞ በተወሰኑ የቤተ ክርስቲያኑ አባቶች ሀሳብ ቀርቦበት እንደነበር ጠቁሟል። ነገር ግን የሲኖዶሱ የትግራይን ግዛታዊ አንድነት በመጣስ ሀገረ ስብከት እንዲቋቋም ተደርጓል ሲል የክልሉ ኦርቶዶክስ ቤተ ክርስቲያን ጽሕፈት ቤት ባወጣው መግለጫም የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ሲኖዶስ ውሳኔን እንደማይቀበለው አስታውቋል። ከህግና አሰራር ባፈነገጠ መልኩ ሆን ተብሎ የግዛት ማስፋፋት ለማካሄድ የተቋቋመ ሀገረ ስብከት በመሆኑ የትግራይን ሕዝብ እንዲቃወመው መንፈሳዊ ጥሪ እናቀርባለን ብለዋል። ለክልሉ ጊዜያዊ አስተዳደሩ ባቀረቡት ጥሪ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሲኖዶስ ውሳኔም በክልሉ ያለውን ወቅታዊ ሁኔታ ተጠቅመው ሁከትና ግርግር እንዲፈጠር ለማድረግ የተወሰነ ውሳኔ መሆኑን በመገንዘብ ተግባር ላይ እንዳይውል ኃላፊነቱን እንዲወጣ ሲሉ ጠይቀዋል። የትግራይ ያለፈው ህገወጥ ውሳኔ ተከትሎ ከአዲስ አበባ ወደ አካባቢዎቹ የተላኩ ልዑካንና በአካባቢው የሚገኙ የፌዴራል መንግስት ተቋማት ጋር በመነሳጠር በየአብያተ ክርስቲያኑ የሚገኙ የትግራይ ተወላጅ የሆኑ የሃይማኖት አባቶችና ምእመናን ላይ ከህገ መንግስቱ መብታቸው ውጭ ቤተ ክርስቲያኗን እንዳያስተዳድሩ፣ እንዳያገለግሉ ነጻነታቸውን ተነፍገው ችግር ላይ ስለሚገኙ በህጋዊና ሰላማዊ መንገድ መፍትሄ እንዲሰጣቸው ሲሉ ጥሪ አቅርበዋል። የትግራይ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጽሕፈት ቤት በመግለጫው ከባለፈው ስህተታቸው ያልተማሩ ሲል የገለጻቸው የቤተ ክርስቲያኑ አባቶች የአማራና የትግራይ ህዝብን ግንኙነት ሰላማዊ እንዲሆን ከማድረግ ይልቅ አሁንም ቅራኔ ውስጥ እንዲገባና ልዩነቶች ለማስፋት እየጣሩ ነው ሲል ኮንኗል። የሲኖዶስ ውሳኔ የሁለቱንም ህዝቦች የማይጠቅም መሆኑን ተረድቶ እንዲቃወመው ሲል ጽሕፈት ቤቱ በመግለጫው ለአማራ ህዝብ ጥሪ አቅርቧል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ውሳኔው የሚያመጣውን ችግር ተገንዝቦ ያስተላለፈውን ውሳኔ በ ድጋሚ ሊያጠነው ይገባል ሲል አሳስቧል። ውሳኔውን የማያርም ከሆነ ግን ይህን ተከትሎ ለሚመጣው ችግር ተጠያቂው ቅዱስ ሲኖዶሱ መሆኑን አስቀድመን ልናሳውቅ እንወዳለን ብለዋል። በተጨማሪም መግለጫው የኢትዮጵያ ኦርቶዶክስ ቤተክርስቲያን አባቶች በትግራይ በተካሄደው ጦርነት ወቅት በህዝቡ ላይ ግፍ እንዲፈጸም ተባባሪ ነበሩ ሲል ኮንኗል። በአብነትም በወቅቱ የባህር ዳርና አካባቢው ሀገረ ስብከት ሊቀ ጳጳስ አቡነ አብርሃም ከአማራ ብልጽግና ፓርቲ አመራሮች ጋር ወደ አስመራ በማቅናት የትግራይን ህዝብ እንዴት ተባብረው ማጥፋት እንዳለባቸው ከኤርትራ መንግስት ጋር ቃል ኪዳን እንዲመሰርቱ አድርገው ተመልሰዋል ሲል ወንጅሏል። በደንበር ላይ ድንገተኛ ጥቃት ተፈጸመ። ጥቃቱን ተከትሎ ሁለት ፖሊሲዎችን ጨምሮ ንጹሐን ተገድለዋል። በጋምቤላ ክልል በኢንታንግ ልዩ ወረዳ ማንነታቸው ባልታወቁ ታጣቂዎች ግንቦት 24ና 25 በተፈጸመ ጥቃት የፖሊስ አባልን ጨምሮ ሁለት ሰዎች መገደላቸውንና አንድ ሰው መቁሰሉን ነዋሪዎች ለአዲስ ስታንዳርድ ገልጸዋል። የመጀመሪያው ጥቃት በኢንታንግ ልዩ ወረዳ ፊልመላ መላ ንዑስ ቀበሌ እሁድ ግንቦት 24 አራት ከምሽቱ ለሁለት ሀያ ጉዳይ የስብከት ዝግጅት ታድመው ወደ ከተማ በሚመለሱ ሰዎች ላይ የተፈጸመ ሲሆን በጥቃቱም አንድ ሰው ሲገደል፣ ሌላ አንድ ሰው መቁሰሉን ምንጮች ተናግረዋል። ሁለተኛው ጥቃት ትናንት ሰኞ ግንቦት 25 ቀን 2017 ዓ ም በወረዳው በሚገኝ ፖሊስ ጣቢያ አቅራቢያ ማንነታቸው ባልታወቁ ታጣቂዎች የተፈጸመ ነው። በዚህም አንድ የፖሊስ አባል ላይ በታጣቂዎቹ በተከፈተበት ተኩስ መገደሉን ምንጮች ለአዲስ ስታንዳርድ አክለው ገልጸዋል። ጥቃቱ ከደቡብ ሱዳን ድንበር ተሻክረው የመጡ የሙርሊ ታጣቂዎች ባሳለፍነው ሳምንት ግንቦት 17 ቀን 2017 በክልሉ 39 ሰዎችን አሳፍሮ ሲጓዝ በነበረ አውቶብስ በተፈጸመ ጥቃት ከአምስት በላይ ሰዎች መገደላቸውንና በርካቶች መክስላቸውን ተከትሎ የተፈጸሙ ናቸው። ስማቸው እንዳይገለጽ የጠየቁ ምንጭ በኢንታንግ ልዩ ወረዳ ከዚህ በፊት ታጣቂዎች አድፍጠው ጥቃት እንደሚሰነዝሩ ጠቅሰው እሁድ ዕለት የተፈጸመውን ጥቃት አሳዛኝ ብለውታል። የመጀመሪያው ጥቃት የመንፈሳዊ ስብከት ዝግጅታቸውን አጠናቀው ወደ ኢንታንግ እየተመለሱ በነበሩ ሰዎች ላይ መፈጸሙን ያረጋገጡት ምንጩ በወቅቱ አንድ ግለሰብ በተተኮሰበት ጥይት ወዲያውኑ መሞቱንና ሌላ አንድ ሰው ደግሞ ክፉኛ ቆስሎ በጋምቢላ ሪፈራል ሆስፒታል ክትትል እየተደረገለት እንደሚገኝ ገልጸዋል። ሌላው ነዋሪ በበኩላቸው ከየካቲት ወር 2017 ዓ.ም ጀምሮ በተለይም ምሽት ላይ በተደጋጋሚ ጥቃት እንደሚፈጸም እና ድርጊቱም ነዋሪዎች ስጋት ላይ እንዲወድቁ ምክንያት መሆኑን አስረድተዋል። ነዋሪው አክሎም በሁለት ቀናት ልዩነት ውስጥ ሁለት ጥቃቶች መፈጸማቸውን ገልጸው በትናንትና ዕለት እንዲሁም በኢንታንጎ ወረዳ በሚገኝ ፖሊስ ጣቢያ አቅራቢያ የፖሊስ አባል የሆነ ግለሰብ በተከፈተበት የተኩስ ሩምታ መገደሉን አመልክተዋል። አክለውም በተደጋጋሚ እየተስተዋሉ የሚገኙትን መሰል ጥቃቶችን ለማስቆም የሚመለከተው የጸጥታ አካል አጥቂዎችን አድኖ በመያዝ ነዋሪውም ከመንግስት ጋር በትብብር እንዲሰራ ጥሪ አቅርበዋል።